ያንንም ህይወት አልበጠበጥኩም። ከዚህ በላይ ምን ትበጠብጭ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ የተጋቡት ለምን ቤተሰብ ሰባ አይደለም። ዱባይ ለምን ማርሰላ አንጋባም? አንቺን ይመለከትሽ። እሺ፣ ዋሻ አውቆ የተኛን ሰው ቢቀሰቅሱት አይሰማማል የሚባለው ኦልሬዲ አንቺ አውቀሽ ራስሽንም አእምሮሽንም ጆሮሽንም ዓይንሽም ድፍን ስላደረግሽው ላስጠነቅቅሽ ነው የመጣው ከዚህ በኋላ ህይወቴ ውስጥ

እኔ የምኖረው ለራሴ እንጂ ለሰው አይደለም ሰው የፈለገውን ማውራት ይችላል አይ ዶንት ኬር ስለማንም ስላንቺም አይመለከተኝም ስለማንም እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ ገባሽ ከዛሬ በኋላ ግን ከዛሬ በኋላ ግን ህይወቴ ላይ ዝር ብለሽ እንድትገቢ አልፈልግም አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ከአሁን በኋላ ግን ማለት ነው ድጋሚ ህይወትስጣአራትን ዛላዛሽዛ በናሽ ምን ትመስላለክብራ ቤስ ከአሁን በኋላ ብታገኛ ከአንተ አሰላሙ አለይኩም ወረህመቱላሂ በረካቱ ወድ ፋሚሊ ሰላም ሰላም ብለናል። እንዴት ናቸው? ደህና ናቸው። የዛሬ የመጣሁት እንግዲህ ንግስቷ ንግስታችን የሚደውል ድምቀት ሩታዬ በስነ መግባር ከህይወት የውጭ ስትላት በፈጣጣው እውነት አለኝ እውነቱን ከባለች ተረጅ እያለች በስነ ስርዓት ሊያዋሩ ሞክረው ነበር። ነገር ግን ልጅቷ በቃ የሆነ የዘጋት ነገር እንዳለን የታየኝ። ምን አይነት አድርግ ድርቅ ያለች እንደሆነች በጣም የገረመኝ ላይ በጣም ምን አይነት ተፈጥሮ ነው ግን? የሰው ባላዩ ላይ እንደዚህ አድርጎ ባልና ሚስት አይደላችሁም እያለች አፉ ሞለ ለሱም ለሷም። እኔ አብርሽ ላይ የምናደደው እኮ ለምንድን ነው ሚስቴ ናት ህጋዊ ብሎ በትክክል በቃ ቁረጭ ለምን አይላትም? በማለት ነው እንጂ እኛ ያብሮች ጥላቻ አኖረብን አይደለም። ብዙዎቻችሁ ጥላቻ እንዳለብን ታስባላችሁ አይደለም? ያስተኛ ሰዎችን ልጅቷ እንዳትቆርጥ እያደረጋት ነው አሁንም ማለት ነው። ለቪዲዮ ማራዘም ከሆነ እሺ ይሄዱበት። ነገር ግን ሚስቱን እያስረገጠ ሚስቱ ሚስቱን እንደዚህ እየተሳደበች አቶንህም፣ ባለጌ ናት ጥፍራም ናት እያለች የእሷን ማዳመጥ አለበት ብላችሁ ታስባላችሁ? አሁን ዛሬ ሲያዳምጣት ነበር። እስቲ ቆይ፣ ተቀየመች አልተቀየመ። አንድ ተራ ሴት ሚስቱ አይደለች፣ ምን ትሰራለታለ? እኔ በጣም ነው የማዝነው። እኔ በፋሚሊዎች ላይ በጣም ነው የሚያናደኝ። አብርሽ ማለት ማስቆም ያለበትም እሷ እየነገረችው ነው። ደግሞ አንተ ነህ እንደዚህ እንዲሆን የፈቀርከው እያለችው ነው። አንተ ማስቆም ትችላለህ እንግዲህ፣ ሚስትህን ሩታን አልፈልግም ብሎ ወደ እሷ እንዲሄድ ማለት ነው። እንደዛ ነው አላማዋ። ይቺ ግንጥ የሆነች ግንጥ ናት። እንደው ስብሃንላ የሴት ርካሽ ሴት ልጅ እንደዛ አትሆንም። በእውነት በጣም ነው የምታስጠላው፣ በጣም ነው ያስጠላችኝ። እና ላይክ ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው ኮሜንት ጻፉ። እኔ ዛሬ በጣም የተናደድኩት ፓርት በቃ ልጅቷ ተመክራ ነው የመጣችው። በቃ ተግታ ነው አፍርሽ የተዳር ተብላ ነው እንጂ ውንም እውነት የላትም በደረቅነት ማለት ነው። አብርሽ ቁርጥ ስለሌለው ቪዲዮዋን ዩቱቧን ለማሳደግ ነበር የመጣቸው። ነገር ግን ዛሬም በአብርሽ ነው የተለቀቀው ቪዲዮ ማለት ነው። ነገር ግን በጣም ነው የሚያስጠላው ንግግር ለራሱ ሲያስጠላ፣ የሴት ልጅ የማይጠበቅ ምርታ እኮ እርጉዝ ነኝ እርጉዝ ልወልድ ነው። ልጅ ትወልድ ታምን ያለሽ እኮ አለቻት። በእውነት አስጠላቻት። እንዲህ አይነት ሰው ጋር ተመግባባት ድንጋ ላይ ምን አለቻት መሰላት? አንቺ በድንጋ ላይ ውሃ መፍሰስ ነው አለች። አንችን ማስረዳት አይቻልም ማለቻት። በእውነት ሩታየት ተቻላትን ያህል ዛሬ ተቋቁማለች። እንዳውም ትላንት ትግስት የላትም። ዛሬ ግን በትግስት ነው ያናገረቻት ልጅቷ ግን የምትመለስ አይደለችም። ይሄን ነገር ማስቆም ያለበት ባልየው ነው። በቃ ስርዓት አርጊ ማለት ያለበት በቃሽ ብሎ ማስቆም ያለበት አብርሽ ነው። ሩታ ሁለተኛ እቺ ጋራ መነጋገር የለባትም ብዬ ነው የማምነው። ላይክ አርጉ፣ ሰብስክራይብ አርጉ። እኔ በጣም ነው እኔ እንጃ፣ እኔ ሱብሃነላህ ሰው ልጅ እንዴት ብሎ ነው ሰውን ማሳመን የሚቻለው? ሰዎች በእውነት እንዴት ነው ሰውን ማሳመን የሚቻለው? በጣም እኮ ነው የሚያስጠላው፣ ሚዲያ ላይ ዛሬ ነገ ማብረሽና ተጣሉ፣ ተባሉ፣ ተሰዳደቡ፣ ተዋቀጡ፣ በጣም ነው የሚደብረው። ግን አብይ ዛሬ ደንግጧል። በትናንትና ተረገጠ አይደለም ማ? ሁሉም ሰው ስለረገጠው ደንግጧል። መለስ ብሏል። ግራ ገብቶኛል አለ። ግራ ያስገባው እኮ የእሱ አቋም ነው። አቋሙን ቢያስተካከል ማንም እየመጣ ይዘባውም? እና ፎቶውም ቅንብር እንደሆነ ነግራታለች። ልጅቷ አፍራለች። ነገር ግን አይናውጣናት፣ በጣም አይናውጣናት። እና ላይክ አርጉኝ፣ ወዳችኋለሁ ሁኝን የዞሮ ተመሸ ዝም ብዬ ተሰማኝን ሩታየን ስላየኋት ደስ ብሎኛል። በጣም በጣም ደስ ብሎኛል። እንደዚህ ኮና ስላየኋት ማለት ነው። ምን ሆነ አይሆን እያለ ነበር ሁላችንም እየተጨነቅን፣ ተደብድባ ይሆን ቪዲዮ ተቆርጧል ምናምን እያሉ ቲክቶክ ላይ ደግሞ እያወሩ ስለነበር በጣም ጨንቆይ ነበረ።